መስማት ነው። ኤል ማለት አምላክ ነው። አምላክ ጸሎት ሲሰማኝ ማለት ነው። አብርሃም ምን ብሎ ጸሎት ነበረ? አስራ አምስት ላይ ምዕራፍ አስራ አምስት ላይ አስራ ሁለት ላይ በቤት ያለ ኤሌዘርም ሊወርሰኝ ነው ብሏል። ከዛስ ምን አለው እግዚአብሔር? አይ ከዚህ ይሄ አደለም የሚወርስ ከወገብ የሚወጣው ነው አለው። ከወገቡ የሚወጣው ልጅ ስለ እስማኤል ምን ብያለሁ አሉ። እስማኤል ለምን ተባለ ነው ጥያቄው። እስማኤል የተባለ ምን የሚለውን ጸሎት ነው የሰማው? ሲባል ጉልበቱ የሚወጣውን የሚባረክ ዘር እንዳለ ነው። ስለዚህ ለመምጣት ከመወለድ በፊት መጀመሪያውኑም ለአብራም ቃል በተሰባለት መሰረት ነው የህፃን ልጅ የመጣው። ዝም ብሎ በጉል ንጫ ይመጣ አይደለም። አይ እንዴ በዘርህ ያለው ምዕራፍ አስራ አራት ላይ ደግሞ በዘርህ አሕዛብ ሁሉ ይባረካሉ። ዘርህ ብሎ ያለው ለአንድ ነው ብሎታል። ለአንድ ነው፣ አንድ ነው፣ እሱም ክርስቶስ ነው ይለዋል በኋላ ላይ ገላያ ላይ ሲያስረዳው ማለት ነውይሳቅን ነው የባረከው። በዛ በዛ ግንድ የእምነት ግንድ የይሳቅ ነው የእስማኤልን አይመለከተውእስማኤልን አይመለከትም። ምክንያቱም እስማኤል የአብርሃም የስተት ልጅ ነዋ። በስተት አጋር ጋኮ ገብጦ ነው የወለደው። ሳራ ናት ያውም ያነሳሳችው ሚስትህን ቃል ስማ ብሎታል እኮ። ታዲያ እሱም የሚስትህን ቃል ስማ ፈጣሪም ብሎታል። ሚስትህን በማባረር ነዋ፣ በማባረር የሚስትህን ቃል ስማ ያለው አባርልኝ፣ ይህንን ከልጄ ጋር አይወርስም ብላ ባለች ጊዜ። አንዴ ተረጋግተን በዘፍጥረት አስራ ስድስት ሶስት ላይ የአብራም ሚስት ሳራ ግብጻዊ ባሪያ አጋርን ወስዳ ለባሏ ለአብራም ሚስት ሆኖ ዘንድ ሰጠችው። አይልም ያ ይላል አጋርም ለአብርሃም ወንድ ልጅ የወለደችለት። አብርሃምም አጋር የወለደችለትን የልጁን ስም ማን ብለው ጠራው ይላል። እስማኤል የማንን የማንን ስም ከአጋር የተወለደው ልጅ ማለት ነው። የልጁን ስም የማን ልጅ ነው እስማኤል። ታላቅ ህዝብ እንዲሆን አደርገዋለሁ። አላለም? አልተባረከም? በትክክል ተባርከዋል፣ አይደለ? ከዛ ዘፍጥረት ሃያ አምስት አስራ ሶስት ላይ የእስማኤል ልጆች ስም በየትውልዳቸው እነዚህ ናቸው ካለ በኋላ ሰዎቹ ነገደ እስራኤል ተነገረ በኋላ፣ ዘፍጥረት አስራ ሰባት ሰባት ላይ ቃል ኪዳኔን በእኔና በአንተ መካከል አንተ በኋላ ከዘር ጋር በየትውልዳቸው አቁም አለዋል፣ አይደል? ለአንተና ከአንተ በኋላ ለዘር አምላክ ሆናለዋል፣ አይደል? ያ ስለዚህ፣ የባሪያዊቱ ልጅ ደግሞ ዘር ነው ህዝብ አድርገዋለሁ ዘር ነው እና ህዝብ አድርገዋለሁ የሚል የለም። ትክክል። ቃል ኪዳኑን ከእሱ ጋር አድርጓል አላደረገም? እሱን እቀበልሃለሁ እኮ ግን አመጣቱ የቃል ኪዳን አይደለም ነው አመጣጡዚህ የቃል ኪዳን ይኸውልህ፣ ምን ይላል መሰለህ? በቤት የተወለደው በብር የተገረዘው ቃል ኪዳኔን በስጋችሁ የዘላለም ቃል ኪዳን ይሆናል አለን በስጋቸው የሚሆን የዘላለም ቃል ኪዳን ይሆናል አለ። ኪዳኑ ያ አ እሱን እቀበላለሁ ወይ የመገረስ ኪዳን ማለት ነው። የመገረስ ኪዳን አለ አደለ ከመወለዱ በፊት ግን የተነገረለት አደለም። እስማኤል ለምን አልተነገረለት? እሱን ነው እኔ ፖይንት ምን፣ አልተነገረለትም። ለምሳሌ ምን አንደኛ አንደኛ ኢቨን ቅድም አሁን አስራ ሰባት ላይ ጸሎትን ሰምቻለሁ እሱንም እባርከዋለሁ ዘሩን አበዛለሁ ካለ በኋላ ምንድን ነው ያለው? ነገር ግን ቃል ኪዳኔን ከዚህኛው ከሳራ ከሚወለደው ጋር አጸናለሁ ነው ያለው እግዚአብሔር። ማነው ስምህ? ያወይ ማለት ትንሽ እየከበደኝ ይቅርት። ኤሮን ነው ስሜ ችግር፣ አስጨነኳቸው። ኤሮን ኤሮን ነው ስምህ? ኤሮን ኤሮን፣ ኦኬ፣ ኤሮንዬ አንተ በጣም አንባቢ ነው፣ ስምንት አይምሮ ነው ያለ። አሁን የጠቀስከው ጥቅስ ላይ በፍጥረት ምዕራፍ 17 ቁጥር 21 ላይ ቃል ኪዳኔ በሚመጣው አመት በዚሁ ጊዜ ሳራ ከምትወለው ከልጅ ከሳ ጋር አቆማለሁ ይላል እንጂ ነገር ግን ብሎ የሚል ነገር የለም። ኤት የሚል ነገር የለም። አንዴ ከፍተህ ታየዋለህ፣ ዕብራይስጡ የምትችል ከሆነ፣ በት የሚል ነገር የለም። አስራ ሰባት ነው አስራ ሰባት 21 ላይ ማለት ነው። አንተ ጎበዝ። እሺ እሺ። እንትን ግን ለወጣ ነው እንጂ እዚሁ ላይ ነው ማየት የምችለው። ዘፍጥረት አልኪዳኔም በሚመጣው አመት በዚሁ ጊዜ ሳራ ከምትወልደው ከይሳ ጋር አቆማለሁ አለ። መጀመሪያ ያቆመው ከማን ጋር ነው ማለት የተማ እስማኤልን ከጨረሰ በኋላ ነው። መጀመሪያ ያቆመው ቃል ኪዳን ከማ ጋር ነው? ጥያቄ። ከእስማኤል ጋር ነው ያለውን ከጨረሰ በኋላ ግን ለማለት በዕብራይስጥ የምትጠቀመት ቃል ኤት ይባላል። ያዘልኝ በደንብ ባለ ማለት ምንም ችግር ባይብል ራሱ እዚህ ላይ ደስ ነበር የነበረኝ። ኤት የሚላለው አፍራሽ ነገር አለ እስቲ አንድ ደቂቃ ከጠበቅኝ፣ ወጥቼ ልየው። ና ስሚዞዬ፣ ቆይ አድሚንነት ሁሉንም አንስቻለሁ። ቀደም እያስተማርኩኝ እያስገቡ አውቀው ሲያስጨውብኝ ነበር። ትምህርት ተቋርጦ ሁላ ነበር። በእነሱ የተነሳ አጠቃላይ ሁሉም ተነሱ። ድምፅ ርቋል። እንዳይሰማም እንዴ አሪፍ ነው። ወይዶ አሰላሙ አለይኩም ረህመቱላሂ ላውራ። ቆይ አንዴ፣ እንግዳ ምስላለን። ይቅርታሽ። ወአለይኩም ሰላም ረህመቱላሂ በረካቱህ። እናስተናግድ እስኪ፣ እዛው ከፈትለት ዘጥረት ላይ ዘጥረት። አስፋ ተመለሰ። ሄሮንዬ እሱ ያክፈል። እሺ፣ እሺ፣ እሺ። ደስ ይለኛል። እሺ ያው እንዳየሁት ቤሪዝ የሚል ነው የሚለው ነገር አለው። አፍራሹ ቤት ኤት ማለት በነገራችን ላይ አፍራሽ ነው። ጥቅስ አፍራሽ መሆኑን እኔ አምናለው። ችግር የለውም። ላይ መጀመሪያ ኤት የሚለው ቃል አፍራሽ እንደሆነ ነው እዚህ ጋር ያለው ኤት ነው የሚለው እዚህ ጋር በዕብራይስጥ አፍራጅ ከሆነ ይሁ ነው የሚለው ይሁ የሚል ነገር የለውም ራሱ ሶስት ላይ ክፈትለት አንድ ጊዜ ነበር። ዘፍጥረት ሶስት ውስጥ ላይ ባይብል ሀብ ዕብራይ ስጡን አድርግለት አንዴ። ምን ይላል እዚህ ጋ በት የሚለው በት የሚለው መጀመሪያ የለም። መጀመሪያ ሲጀምር በት በት ለሚለው ቃል የዕብራይ ስጡ ዩ ነው የሚለው መነሻ ቅጥያ አለ ይታያል። ዩ የሚል ነገር የለም። ኤሮንዬ ኤ ውስጥ አንዴ ያ ኑ ማለት ማለት ነው። ኑ ማለት ነው። አሁን እንዳልከኝ ያው ነው ብለኛል። አፍራሽ ነው። አሁን እዛው ዘብጠት አንዳንድ ላይ አንዱ ነገር ላሳይ። ቤት ማለት ማለት እንደሆነ ቤት ማለት መርካት ውስጥ ውስ መስተምር ነው በብራይስጥ እንጂ አፍራሽ አይደለም። ዘብጠት አንዳንድ ድል አሳይ በብራይስጥ ኤ ተብሎ አፍራሽ የሚባል ነገር የለም። አሁን ዘብጠት አንዳንድ ኦሪት ዘፍጥረት ምዕራፍ አንድ ቁጥር አንድ ላይ በረሺት ባራ ኤሎሂም ኤታ ሸማኢም ቬታ አሬስ ይላል። በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ይላል። እዚህ ጋር ኤት የሚል ነገር አይታየም። እዛ ጋር ኤት የምትል ከሃሸማኢም ከሚለው በፊት ኤት የሚል ነገር የለም፣ አይታየም። ያ አለች ኤት ማለት ትርጉሙ ዘ ማለት ነው በእንግሊዝኛ። እሺ ዘ ነው። ኦኬ እዛ ዘፍጥረት 1ሰባት 21 ላይ እግባለት፣ አሁን ስሚዝዬ ኢንሻላ የሮንዬ ዛሬ ሻዳም ልትይዝ ትችላለህ። አይታወቅም እንግዲህ ፓስተርን አይደል በነገራችን ላይ ነኝ። አዎ ፓስተር ነው ሲሉ ሰምቼ ነው ላረጋግጠህ ብዬ ነው። ፓስተርዬ እንግዲህ ብዙ ነገርናፈስለንሰበክ ታደረገናለ አስራ ሰባት አንድ ላይ አስራ ሰባት ሀያ አንድ ላይ አስራ ሰባት ሀያ አንድ ላይ ዘጠ ሀ ሰባት ዚህ ጋ አየኸው ቃል ኪዳኔን ይላል። ቃል ኪዳኔን ይላል ለሚለው ቃል ወ ኤት ነው የሚለው። ሲያስቀምጡት በት ብሎ አስቀምጠውታል። ወኤት ወ ማለት ማለት ነው በዕብራይስጥ ማለት ኤንድ ማለት ነው። ኤት ማለት ደግሞ ዘ ማለት ነው። ዘ ገብቷል። ዘ ተብሎ ነው የሚነበበው እንጂ በት ተብሎ አይነበብም። አውቀው እነሱ ተረጉሙት፣ በት ብሎ ስለተረጎሙት ነው ለአንተ የተቸገርከው። ገብቷል። ያንግ ሊተራል ትራንስሌሽን ሲያስቀምጥ ኤንድ ማይ ኮንቨናንት አይስታብሊሽ ዊዝ ይሳቅ ይላል በተመሳሳይም ከይሳቅ ጋር ቃል ኪዳኔ እናደርጋለሁ አለ። መቼ? የዛሬ ዓመት ነው የማደርገዋል። ዛትሚንስ የዛሬ ዓመት ከይሳቅ ጋር የሚያደርገው ቃል ኪዳን ልክ በተመሳሳይም ከእስማኤል ጋር ቀደም ብሎ እንዳደረገው ነው ከእስማኤል ጋር ባደረገ በዓመቱ ደግሞ ከይሳቅ ጋር አብሮ እንደሚያደርግ ነው የሚያሳየው እንጂ በት የሚለው አፍራሽ እዚህ ትርጉም ላይ የለም። ቃል ኪዳኔ በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልደው ከምትወልድልህ ከይሳቅ ጋር አቁመዋለው አለ። ኦሪት ዘፍጥረት ምዕራፍ 21 ቁጥር አራት ላይ አብርሃም ልጁን ይስሐቅን አምላክ እንዳዘዘው በስምንተኛው ቀን ገረዘዋል። የዋርያ ስራ ምዕራፍ ሰባ ቁጥር ስምንት ላይ የመገረዝ ኪዳን ሰጠዋል እንዲሁ ይስሐቅን ወለደ በስምንተኛው ቀን ገረዘው። ይስሐቅም የያቆብን የያቆብ አስራሁለቱ የአባቶችን ነገር እያለ የኪዳኑ ነገር በአብርሃም በይስሐቅ በያቆብ እያለ ሲመጣ ነበር። ከዛ ደግሞ በዛኛው መስመር ደግሞ እስማኤልም ተገርዞ የኪዳን ነገር ኖሮ አረቦችም የመገረዝ ኪዳን ያላቸው ስለሚገረዙት የነበረው ከአንድ አምላክ የመጣው ትምህርት ይዘው ተመስጥ ምትል ተብሎ ነው። ያ ነው የግርዘ ስርዓቱ ራሱ የመጣው የነበረው ማለት ነው። ዘፍጥረት 21 21 ላይ እስማኤል በፋራ ምድረ በዳ ተቀመጠ ይላል አይደለ? ኤሮን ያ ፋራን የት ናት ያለችው? ሳውዲ አረቢያ ከፋራን ተራራ ይመጣል ያለው እሷን ነገር በደምብ ወሂድ ቼክ አድርጊያታለሁ። እሷን ነገር እሷ ነገርን እንደው ትንሽ እንዳብራራል ከፈቀድክልኝ ይቻላል ዘሁልቁ ምዕራፍ አስር ምዕራፍ አስር ቁጥር አስራ ሁለት ላይ ምን ይላል መሰለህ? የእስራኤልም ልጆች ይላል ተነስተው ሲወጡ በፋራን ምድረ በዳ፣ ደመናውም ይመራቸው ነበር ይላል እና ቀን በደመና አምድ፣ ሌሊት ደግሞ በእሳት አምድ ነበር የሚመራቸው የነበረው ያን ጊዜ። ስለዚህ እዛ ጋ እምባቆም ላይ ሲናገር ከፋራን ብርሃን ይወጣል ምናምን ሲል ያንን የእሱን መለኮታዊ ምሪትን ነው እየተናገረ ያለው እንጂ ሳንበዲን አደ ስለ ሳንበዲ አይደለም የሚያወራው እሱ ነገር። አይንን በደንብ አይቼዋለሁኝ ከዚህ በፊት ሰምቼ እስራኤሎች ከግብፅ ባርነት ወጥተው በምድረ በዳ ተጉዘው ወደ ከናን ሲገቡ አረባ አልፎ ነው አለ የገቡት። ስለዚህ ይሄኛው ፒከር ቴንስ ነው ወይስ ኳስ ቴንስ ነው ይሄ ነገር? ዕንባቆም ሶቶ ስለ ያለው የትኛው ዕንባቆም? ዕንባቆም የነበረው እምባቆም ትንቢት ነው የሚናገረው። ለማን ነው እኮ ግራውንድ ያደረገው? በየትኛው ግራውንድ ላይ ነው? በቀድሞ በሙሴ በነበረው አካሄድ ላይ ነው ግራውንድ ያደረገው ወይስ በኋላ ነው የመጣው? እንዳቅ ነው። በኋላ ነው፣ በኋላ ነው፣ በኋላ የመጣው ትንቢት ሲተነብይ፣ ከሙሴ በኋላ ትንቢት ሲተነብይ፣ ቅዱሱ ከፋራን ተራራ ይመጣል ሲል ትንቢቱ ነው እሱማ። ትንቢት እኮ ነው፣ ወደፊት የሚሆን ነገር ነው የሚናገረው። ከፓራን ተራራ የሚመጡ ማለት ነው ትንቢቱ ላይ እግዚአብሔር ነው። ኦኬ ጥሩ። ከአረብ ሀገር የሚመጣው እሱ ነው እግዚአብሔር ነው የሚመጣው? ኖ ኖ፣ እዛ ቦታ ላይ ገብቷል። በደመና አምድ እና በእሳት አምድ ስለመራቸው ያንን እያሰበ ነው የሚናገረውን ባቆም ትንቢቱን የሚናገር ወደፊት ከፋራን ወይም ደግሞ ከሳውዲ አረቢያ የሚመጣው እግዚአብሔር ነው እያልከኝ ያለው ይመጣል ግን እግዚአብሔር ነው ስለ ቦታው አይደለም ትንቢቱ ስለ ቦታው አይደለም እየተናገረ ያለው ስለ ምድሪቱ ነው እየተናገረ ቦታውን የተጠቀመው ፋራን ጋር እስራኤላውያን በደመና አምድና በእሳት አምድ እንደተመሩ ስለሚያውቅ ነው ያንን ነው እያንጸባረቀ ያለው እንጂ ስለ ሳንበዴ አይደለም ነው የሚለው። በኋላ ላይ እንመጣበታለን። መጀመሪያ ላይ ቦታው ላይ እነስማማ ተፋራን ተራራ ይመጣ ፋራን ከሚለው መነሻ ቅጥያ ላይ ከሚል ፕሪፖዚሽን የለም መስተዋደድ የለም። አይ ይገባኛል። እሱ ምንም ምንም እኮ አድርገው ነገር የለም እሱ ላይ ስለሆነ ሆነ። ቅዱሱ ከፋራን ተራራ ይመጣል ሲል የሚመጣው ከፋራን ተራራ ይባለው ሳውዲ አረቢያ ውስጥ የሚመጣው እግዚአብሔር ነው። እምባቆም የሚናገረው ስለ ቦታው አይደለም፣ ከቦታው የሚነሳ ነገርን አይደለም እየተናገረ ያለው ከዚህ በፊት እንደነበረና እንደዛ አይነት ምሪት ለህዝቡ እንደሚያደርግ ነው። የሚናገሩግን አይሆ ከፋራን ተራራ ነው ይመጣል የሚለው እኮ ሄሮን እንዲል አድርገው ከፋራን ተራራ ይመጣል። ትክክል ነው። በፋራን ተራራ ጊዜ ይሆናል። በፋራን ተራራ ቦታ ላይ እስራኤላውያንን ሲመራቸው የነበረ መለኮታዊ ምሪት አለ በእሳት አምድና በደመና አምድ ከፋራን ተራራ ይመጣል ነው ፋራን ተራራ የሚለው እሱ በእንትን ነው እኮ በተምሳሌትነት ነው እየተናገረ ያለው ገብቷል በዛ ጊዜ የነበረውን ነው እያንጸባረቀ ያለው እያንጸባረቀ አይደለም ትንቢት ነው ብለኛል ፋራን ተራራ የት ነው ፋራን ተራራ የት ነው ያለው ሳውዲ አረቢያ ሳውዲ አረቢያ ያን እስራኤሎች የተሻገሩ ሲሻገሩ በፋራን ተራራ አለፉ ሲል ፋራን ተራራ የሚለው ጂኦግራፊካል ሎኬሽን አይደለም ነው እሱን እስማማለሁ ፋራን ተራራ የሚለው ፋራን ተራራ እዚህ የሚለው ጂኦግራፊካል ሎኬሽን ነው አይደለ? ትክክል ይህ አሁን ጂኦግራፊካል ሎኬሽን ከሳውዲ አረቢያ እግዚአብሔር በለው ተወው፣ ችግር የለውም እግዚአብሔር ከሳውዲ አረቢያ ይመጣል። አሁን በዛ አይደለም ነው ትንቢቱ፣ ስለ ቦታው አይደለም ነው ቦታውን የተጠቀመው። ገባኝ ቦታውን የተጠቀመው ለምንድን ነው መሰለህ? እዛ ቦታ ላይ የተፈጸመውን የእግዚአብሔርን መለኮታዊ ምሪት ለማስረዳት ነው። ቦታው አሁን ምንም ጥቅም የለውም። ቦታው የት ሆነው ቦታ ማለት ሀገሪ ስቀኛ ወደፊት ሳወራ ከሰዎች ጋር ሳወራ ማን ነው የነገረ ቢባል ኤሮንዬ እንድል አልፈልግም። እስኪ ማስረጃ አስጠኝ፣ እንደዚ ያልከበት ምንድን ነው መሰለ። አሁን ትንቢቶች ሲነገሩ ማለት ነው ግራውንድ የሚያደርጉት እዛ እዛው ያሉበት ማህበረሰብ የተጠቀሟቸውን ነገሮች በመጠቀም ነው ትንቢቶች የሚናገሩ ነቢያቶች። አብዛኛዎቹን የነቢያቶችን ስርዓት ስታየው እንደዛ ነው። አሁን የጠየቁት የሚናገሩበት ማለት ነው ፋራን ተራራ የሚባለውን ጂኦግራፊካል ሎኬሽን ኢንዳስትሪያቲክ እና ጂራቲክ ሲምቦሊካል እና አልጎሪካል አድርጎ የተጠቀመበት እስቲ ኮሜንተሪ ስጠኝ። እንትኑ እኔ ያየሁት የትኛውን ነው መሰለ ዘውልቁ አስራ አስራ ሁለት ላይ ነው ያለው። የተባለው ጂኦግራፊካል ሎኬሽን ሲምቦሊካል ና አልጎሪካል እንዳስራትና ሲገራት ነው ብሎ ኮሜንት ያደረገ አንድ ኮሜንተሪ ስጠኝን ያልኩ እንዳቅ ምናምን ከኪስ ማለት እሱ ነገረኝ ብል ማንም አያምነኝም። ከዚህ በኋላ ኤሮን ነገረኝ ቲክቶክ ላይ መጥቼ ቤቴ መጥቶ ነገረኝ ብዬ ማስረጃ ማስረጃዬ አንተ መሆን የለበትም። አንተ ምሰጠኝ ነገር ነው መሆን ያለበት። ስለዚህ መሰጠኝ ነገር ከአንተ ከኪስ ሳይሆን ማስረጃ ስጠኝ። እየጠበኩ ነው። እኔ የምሰጥ ዘኦንሊ ዘሁልቁ አስር አስራ ሁለትን ነው እንግዲህ አንደርስታንድ። አንተ ማድረግ ተቻልብሏል። መጨናነቁ ጥሩ አይደለም ማለት ነው። እንትን ላይ እንትን ላይ ይመጣል ለሚለው አምላክ ከቴማን ይመጣል፣ ቅዱሱ ከፋራን ተራራ ይመጣል ይላል ቅዱስ የሚለው መነሻ ሚል በሚል መስተጻምር አለ አይደል? በቅዱሱና አምላክ ማን ናቸው ሁለቱ? በመስተጻምር የተለዩት እሱን ልዩነቱን አላየት አላየትስራ ልስት በሚል ኮፕላቲ ኮንጃክሽን ይጠቀማል፣ መስተጻምር ይጠቀማል። አንድ እሱን ያዝልኝ። ያቦ ማለት ምን ማለት ነው? ትርጉሙ ያቦ እዚሁ ላይ ነው በዕንባቆም ላይ ይመጣል ለሚለው የተጠቀመው ቃል ያቦ ነው። ያቦ ምን ማለት ነው? ትርጉሙ አላየሁትም። በብራይስት አላየሁትም። አስራ ስምንት አስራ አምስት ላይ ሙሴ አማቱን እንዲህ ያለ፣ ህዝቡ አምላኩን ለመጠየቅ ወደ እኔ ይመጣል አለ። ወደ እኔ ይመጣል፣ ይመጣሉ ነው የሚለው። ያቦ ነው የሚለው አይደለም። ስለዚህ አሁን ዛ ይመጣሉ የተባሉት ማን ናቸው? ዕንባቆም ሦስት ላይ አምላክ ከቴማን ቅዱሱ ከፋራን ተራራ ይመጣሉ ይላል። ማና ማናቸው የሚመጡት? እንግዲህ እሱን ልዩነት አላየሁትም ነቱ አያቸዋለሁኝ አያቸዋለሁ ልዩነቶቹ በደንብ አያቸዋለሁ አንደኛ ሳሙኤል ምዕራፍ 26 ቁጥር ሰባት ላይ ዳዊትና አቢሳም ወደ ህዝቡ በደት መ ይላል መጡ ለሚልበት ይጠቀመታል ምንድን ነው አይ በእብራይስጥ ብዙም እኮ ወሂድ እኛ በእብራይስጥ ኬት እንትን እንሏል ሲያስፈልግ ብቻ ነው የምናየው ሁለተኛ ነገሥት ምዕራፍ አራት ቁጥር ስድስት ላይ ለባሏም በእኛ ዘንድ ሁሉ ጊዜ የሚያልፈው ቅዱስ የአምላክ ሰው እንደሆነ አውቃለሁ አለች። ማንን ነው ቅዱሱ ያለችው? ማናት? ሱና ማየቷ ናት። እንደዛ ያለችው ማ ኤልሳ ያለችው ኤልሳን ማንን ነው ቅዱሱ ያለችው? ነብዩ ኤልሳን ቅዱስ የተባለው ኤልሳን ነው። ኦኬ እንባቆም ሶስት ላይ ቅዱስ የተባለው ማን ነው? እንግዲህ እግዚአብሔርን እንደሆነ ነው እኔ እሱ ጋር የማውቀው ወላሂ አንድ ነገር ልንገርህ አይሁዶች እያወቁ ያጠፋሉ እኔ ብዙ ጊዜ በዚህ ጉዳይ ላይ ሶስት ሶስት ላይ በማወራው ነገር አታስጨንቀን በቃ ተወን እያሉኝ ሰዎች አይሁዶች አሉ እያወቁ የሚያጠፉት ለዛ ነው በቀራ ምዕራፍ ቁጥር አንድ መቶ አርባ ስድስት ላይ ለዛ ነው አላህ የሚናገረው እነዚያ የመጽሐፉ ሰዎች ወንዶች ልጆቻቸውን እንደሚያውቁ መሀመድ መሐመድ የሚያውቁታል እያወቁ ነው

ይመስለዋለ። ማን አለ አዲስ አበባ የሚኖር ሰው? ሰው አለ? ታች አዲስ አበባ የሚኖር ሰው ላስቸግራችሁ የሆነ ነገር በለን። ምታም ከፈለክ ኢየሱስ ያድናል በለን። ስብከት ደስ ጥሪ የዓለም ሁሉ ኃጢያት የሚያስወግድ እግዚአብሔር ደስ የሚል ነገር እኛ ቤታችን ስብከት እጥረት አለ ራሱ እና ደስ ያለን አንድ ሁለት ደቂቃ ውሰድ እና የሆነ ነገር በለን። ማጠቃለያ ያሰራበት ደስ ብሎ እሺ፣ በጣም ደስ ይለኛል። ቴንክ ዩ። ያው ዓለም ሁሉ ሊድን የሚችለው በኢየሱስ ክርስቶስ በማመን ነው። ኢየሱስ ክርስቶስን ማመን ሲባል ኢየሱስ ክርስቶስ የሰራለትን ስራ ለእኔ ነው የሰራው፣ ለእኔ ነው ያንን ያደረገው ብሎ መቀበል ነው። ይሄ ደግሞ የዘላለም ሕይወትን ያስገኛል። ማንም በእርሱ ሲያምን መዳን ይችላል። አረማዊ የለም፣ እስኩቴስ የለም፣ አይሁዳዊ የለም፣ ባሪያ የለም፣ ጨዋ የለም። ማንም ሰው በየትኛውም ሁኔታ ውስጥ ቢሆን ማለት ነው። ይሄ ኢየሱስ ክርስቶስ ወደ እረፍታችሁ ኑ ይላቸዋል። እያንዳንዱ ሰው አክሴፕት አድርጎት ይሄንን ጌታ ወደ ልቡ አስገብቶ መዳን ይችላል። በጣም አመሰግናለሁ። እግዚአብሔር ይባርካችሁ። ተባረኩልኝ። አእምሯችሁ ይባረክ፣ መንፈሳችሁ ይባረክ። በኢየሱስ ክርስቶስም እግዚአብሔር መንፈሳችሁን ያብራላችሁ። ተባረኩ። አመሰግናለሁ። ወሂድ እና እንደውም አንዴ ቃል ልንመረቅልህ ነበር። እንደውም አንዴ ቃል እራሱ ማለት ነው እና በርታ የነበረኝ ጥያቄ የነበረኝ ወገናችን ካልወጣ ወጣ ሳልጠይቅ ግን፣ ሰላም አሌይኩም በመጀመሪያ አለይኩም ሰላም፣ ራመትለ ስልጣናሽ ቅድም አሰሚም ስራ ላይ ነበር መሰለኝ፣ ስራ ላይ ነበርኩ።